ሰላም እንዴት ናችሁ? ፍሬዘር ሰለሞን ይባላለሁ። የ2011 የሚስ ኢንተርናሽናል ኢትዮጵያ ቁንጅና ውድድር አሸናፊ እንዲሁም በኢትዮጵያ ለአራተኛ ጊዜ እየተዘጋጀ ያለውን ይህን የሚስ ኢንተርናሽናል ኢትዮጵያ ቁንጅና ውድድር ላይሰንስ ሆልደር የሆነው የሱፐርኖቫ ሜካፕና ሞድሊንግ አካዳሚ ሲዮ እና መስራች እንዲሁም እህት ኩባንያው የሚስ ኢትዮጵያ ቁንጅና ውድድር ኢቨንት ኦርጋናይዚንግ መስራችና ባለቤት ነኝ። ጤና ይስጥልኝ የኔስም የሻምበል ሀይሌ ይባላለሁ የኮሪፍቱ ሪዞርትና ስፓ አፍሪካን ቪሌጅ ዋና ስራ አስኪያጅ ነኝ። የኦክቶበርና ኖቬምበር መንዞች ደግሞ የኢትዮጵያ መንዞች ናቸው። ኢትዮጵያ መንዝ እንደ ሆስቲንግ ካንትሪ በጣም በየሳምንቱ የተለያዩ ፕሮግራሞችን አሬንጅ አድርገናል። ከዚህ ፕሮግራም ውስጥ የሚስ ኢንተርናሽናል ኢትዮጵያ ቁንጅና ውድድር አንዱና ዋነኛው የኢትዮጵያን መንዝ ፊገር ነው ብለን እናስባለን። በሱ ፕሮግራም ላይ ቅድም እንደተገለጸው ፕሮግራሞች ዲቴይሎቹ እንደተገለጹት ሆነው በእኛም በኩል ከፍተኛ ዝግጅት ተደርጎ ከተለያዩ ዝግጅቶች ጋር የምግብ ዝግጅቶች ጋር እና የመጠጥ ዝግጅቶች ጋር የምንጠብቃቸው ይሆናል ማለት ነው። ሁሉንም እንግዶች ከሀገር ውስጥም ይሁን ከውጭ የዲፕሎማት ኮሚኒቲውን ለመጋበዝ እንወዳለን ማለት ነው። በዚህ አጋጣሚ ሰላም፣ ጤና ይስጥልኝ። እንኳን ደህና ቆያችሁ። ቴዎድሮስ እባላለሁኝ በሙያ ሲቪል ኢንጂኒየር እና ኢንቴሪየር ዲዛይነር ነኝ። በትርፍ ሰዓት ደግሞ በጓጃጎት ስራዎች እና በተለያዩ ኢንተርናሽናል መድረኮች ላይ የሀገሬን ባህል እየወከልኩኝ እገኛለሁኝ። ይህ የፓጀንት ኢንዱስትሪ የሀገራችንን ሀብት የደረሰችበትን የከፍታ ማማ የምናስተዋውቅበት የምንመሰክርበት መድረክ ነው። እንደ ቀድሞ የሚስ ኢንተርናሽናልና የተለያዩ የኢንተርናሽናል መድረኮች አሸናፊ ለዘንድሮ ተወዳዳሪዎች ትልቅ ኃላፊነት እንደሚጠብቃቸው ማስገንዘብ ወዳለሁ። ስለዚህም ተወዳዳሪዎቹ ፊዚክሊ፣ ሜንታሊ፣ ስፒሪችዋሊ በቂ ዝግጅት እንዲያደርጉ መክራለሁ። ሰላም ጤና ይስጥልኝ። እንዴት አረፈዳችሁ? ሚስ ሱፐር ሞዴል ወርልድ ዋይድ ኢትዮጵያ ሚስ ሩት ይርቃለም ነኝ። እንዲሁም ደግሞ የክራውን ኦፍ ጣይቱ የሞዴሊንግ ፓጀንትሪ ትሬኒንግ መስራች ነኝ ማለት ነው። በሞዬ የቡና ቀማሽ እንዲሁም ደግሞ የማርኬቲንግ ባለሙያ ነኝ። አምና በተካሄደው የሚስ ኢንተርናሽናል ውድድር ላይ የቤስ ታለንት አሸናፊ ነኝ። ዘንድሮ ደግሞ ሚስ ኢንተርናሽናል ኢትዮጵያ ከክራውን ኦፍ ጣይቱ ጋር በመተባበር እነዚህም አገራችን ወክለው ለሚወዳደሩት ልጆች ብቁ የሆነ ስልጠና ስንሰጥ ቆይተናል ማለት ነው። እነዚህም ተወዳዳሪዎች ብቁ ያደርጋቸዋል ወይም ደግሞ ለኢንተርናሽናል ስቴጅ ብቁ ያደርጋቸዋል ብለን ያሰብናቸውን ኮርሶች ስንሰጣቸው ቆይተናል። ከነዚህም ኮርሶች መካከል እንደ ቲም ወርክ፣ ኮሚኒኬሽን ዋ ኮንፊደንስ፣ አድቮካሲ፣ ታለንት፣ ኤዲኬት፣ ዋርድሮቭ እንዲሁም ደግሞ ሜንታሊ ና ፊዚካሊ ብቁ የሚያደርጋቸውን ኤክሰርሳይዝ ሲያደርጉ ቆይተዋል ማለት ነው። እንደዚህ አይነት ውድድሮች መዘጋጀታቸው ሀገራችንን በትልቅ መድረክ እንድናስተዋውቅ እንዲሁም ደግሞ ትላልቅ የሆኑ ኢሾዎችን እና ጉዳዮችን ለማንሳት የምንጠቀምባቸው ስቴጆች ናቸው። ስለዚህ የፊታችን ቅዳሜ ጥቅምት 8 2018 ዓ ም ኢትዮጵያን ሀገሯን ወክላ በሚስ ኢንተርናሽናል ስቴጅ ላይ ጃፓን ቶኪዮ ሄዳ የምትወዳደረውን ቆንጆ የምንመርጥ ይሆናል። ፕሮግራሙ የሚካሄደው ኩሪፍቱ ሪዞርት አፍሪካን ቪሌጅ ነው እዛው እሺ አመሰግናለሁኝ የመጀመሪያው ጥያቄ የነበረው እነዚህ ሃያ አንድ ተወዳዳሪዎች በምን አይነት መንገድ ነው የተገኙት የሚል ነው የተለያዩ ማስታወቂያዎች ሪኳየርመንቶችን ጨምሮ ይህ ቁንጅና ውድድር አለም አቀፍ መስፈርት አለው ውድድሩን መወዳደር የሚችሉ የእድሜ የክብደት የቁመት እንዲሁም እነዚህ መስፈርቶቹን አድርገን አንድ ላይ ማስታወቂያ የተለያዩ ሶሻል ሚዲያዎች ላይ አድርገን ነበረ። እነዛን ሶሻል ሚዲያዎች ተከታትለው ፈቃደኛ የሆኑ መወዳደር የሚፈልጉ ከሁሉም ከአዲስ አበባ ብቻ ሳይሆን ከተለያዩ ክልሎች ውድድሩን መሳተፍ የሚፈልጉ ሴቶች ነው መጥተው ተመዝግበው የተሳተፉበት ማለት ነው። የመጀመሪያ ዙር ማጣሪያ ውድድር ተደርጓል። እነዚህ ሀያ አንድ ተወዳዳሪዎች አንድ ላይ አጠቃላይ የስመልሰው ሲመልሰው ስልጠና እንዴት ነው የተሰጣቸው፣ ከተወዳደሩ በኋላ ነው በፊት ነው የሚል ነበር። እና ምዝገባውን ካደረግን በኋላ ሪኳርመንትን ወረድ የሚያሟሉ ስለሆኑ ከክራውን ኦፍ ጣይቱ ጋር አንድ ላይ በመሆን ለልጆቹ ስልጠና ስንሰጣቸው ነበረ። ያን ስልጠና ከጨረሱ ከአንድ ወር ከአስራ አምስት ቀን በላይ ከኛ ጋር ቆይተዋል። ኦልሞስት ሁለት ወር ማለት ነው አብረውን ቆይተዋል እና በዚህ ውስጥ ስልጠናቸውን ከወሰዱ በኋላ ነው የመጀመሪያ ዙር ያደረግ ነው ማለት ነው። ሀያ አንዱ ተወዳዳሪዎች ማጣሪያ ውድድር አድርገዋል። ማጣሪያ ውድድሩ የተደረገው ታለንታቸውን በማቅረብ ራስ መተማመናቸውን በማየት አድቮኬሲ ወይም ይዘውት የመጡት ፐርፐዝ ምን እንደሆነ አድቮኬሲያቸውን አቅርበውልናል። ዲሲፕሊናቸው፣ ፊትነስ ላይ ያላቸውን ነገር በሙሉ በማጣሪያ አወዳድረን ነው እነዚህን ሀያ አንድ ተወዳዳሪዎች ፋይናል መድረክ ላይ ይዘናቸው የመጣ ነው ማለት ነው። የመጨረሻው ጥያቄ የነበረው ደግሞ ከመንግስት ጋርስ ያላችሁ ሪሌሽን በምን አይነት መንገድ እየደገፏችሁ ነው የሚል ነው። መንግስት አካላት በደንብ ድጋፍ እያደረጉልን ነው። ከነዚህም ውስጥ አዲስ አበባ ባህልና ኪነጥበብ ቢሮ፣ አዲስ አበባ ቱሪዝም ቢሮ እንዲሁም ሴቶች እና ማህበራዊ ጉዳዮች በተቻለ አቅም በካይንድም ስልጠናዎችን በመስጠትም አይዟችሁ በማለትም የተለያዩ ፕሮግራሞች ስናዘጋጅ እንደዚህ የሚስ ኢንተርናሽናል ውድድር በመገኘት በአካል ሰፖርት በማድረግ አብረውን እስካሁን ቆይተዋል ማለት ነው። አመሰግናል። ፓጀንትሪ ማለት ለእኔ መንታሊ ፊዚክሊና ስፕሪቸዋሊ ራሳችንን ማንነታችንን ልናይበት የምንችልበት ሙሉ አቅማችንን ኤቭሪ ላይክ ኳሊቲያችንን ልንለይና ልናዳብር የምንችልበት መድረክ ነው ብዬ አስባለውኝ። ና ራሴን ያወቅኩበት አቅሜን ያወቅኩበት ለአገሬ ድምጽ መሆን የቻልኩበት መድረክ ነው ብዬ አስባለሁኝ። እኔ ፓጀንትሪ የጀመርኩት መጀመሪያ የተወዳደርኩበት መድረክ ሚስ ኢንተርናሽናል ነበረ። ይሄ መድረክ ለእኔ ኢንተርናሽናል ወጥቼ ሀገሬን ወኬ እንድወዳደር እና ሀገሬን ቅርሴን ባህሌን ሀገሬ ያለችበትን አንድን የአንድነታችንን መገለጫ ኤቭሪቲንግ ወክዬ ለዛ ነገር ምሳሌ ለመሆን ረድቶኛል፣ ያንን ነገር ለማስተዋወቅ ረድቶኛል ብዬ አስባለሁኝ። አንድ ሰው መጨረሻ ተወዳድሬ የነበረው ውድድር ፊሊፒንስ ላይ በሚገኝ ሚስ ኤርዝ በሚባል ውድድር ነበረ። እዚህ ሀገር ሀገር ውስጥ ተወዳድሬ አሸንፌ አገሬን በዛ መድረክ ላይ ተወዳድሬ ወክዬ አኩርቼ ተመልሼ እገኛለሁ። በጥቅምት ስምንት ላይ የሚካሄደው ውድድር በጣም ፈታኝና ለዳኞችም ለመምረጥ በጣም ፈታኝ ውድድር ይሆናል ብዬ አስባለሁ። በጣም ደስ የሚሉ በጣም ጎበዝ በጣም ሀገራቸውን በተለያየ መድረክ ላይ ተገኝተው መወከል የሚችሉ ተወዳዳሪዎች ነው የሚገኙት። ደስ የሚልና ራሳቸው የሚፈትሹበት ሙሉ ውበታቸውን የሚያዩበትና ሬፕሬዘንት የሚያደርጉበት መድረክ ነው የሚሆነው። ስለዚህ በቂ የሆነ ዝግጁነት እንዲያደርጉ መክራቸዋለሁ። እንደ ሀገራቸውን ኢንተርናሽናሊ ወክለው አክሩተውን እንደሚመለሱ እርግጠኛ ነኝ። ስለዚህም መልካም እድል ልመኝላቸው ወዳለሁ። አመሰግናለሁ። ሰላም፣ እንዴት ናችሁ? ሞዴል ሩቲር ጋር ለመባል አለው በሞዴሊንግ ኢንዱስትሪ ላለፉት ስድስት አመታት በተከታታይ የተለያዩ ፓጀንቶች ላይ የተለያዩ ፋሽን ስራዎች ላይ ሰራ ቆይቻ አለ ወይ ከተወዳደርኳቸውን ውድድሮች መካከል ሚስ ወርልድ ሚስ ወርልድ ኢትዮጵያ፣ ሚስ ኢንተርናሽናል ኢትዮጵያ፣ ሚስ ሶቪት ኢትዮጵያ እንዲሁም ደግሞ ሪሰንትሊ ፊሊፒን ሀገር የተካሄደው ሚስ ሱፐር ሞዴል ወርልድ ዋይድ ላይ ኢትዮጵያ ነው ከየሄጄ ሰርድራን ራፕ አሸናፊኝን የመጣውት ማለት ነው። እንዲሁም ደግሞ በሙያዬ የቡና ቀማሽ ነኝ። እንዲሁም በማርኬቲንግ በኢቨንቶች ላይ ይሳተፋለሁ። አሁን ደግሞ የክራውን ኦፍ ጣይቱ ባለቤትና መስራች ነኝ። ክራውን ኦፍ ጣይቱ በሞዴሊንግ ወይም ደግሞ በፓጀንተሪ ሞዴሊንግ ላይ ለተለያዩ ወጣቶች ሀገራቸውን እንዴት በኢንተርናሽናል መንገድ ወክለው ማሸነፍ እንደሚችሉ የሚያሳይ ፕሮግራም ነው ማለት ነው። ሞዴሊንግ ለእኔ ብዙ ትርጉም አለው። ግን በትንሹ አድርገን ስናየው እንደ ብሪጅ ወይም ደግሞ እንደ አንድ ድልድይ ነው የምንመለከተው። ምን ማለት ነው? ወይም ደግሞ የተለያዩ ስቴጆችን የምናገናኝበት፣ ኢሾዎችን የምናነሳበት፣ ሀገራችንን የምናስተዋወቅበት፣ ካልቸራል ኤክስቼንጅ የምናደርግበት ትልቅ መድረክ ነው እና በደንብ ትኩረት ሰጥተን ልንሰራበትና ልናድግበት የሚገባ ኢንዱስትሪ ነው ብዬ አምናለሁ። እንዲሁም ደግሞ አሁን ጥቅምት ስምንት የፊታችን ቅዳሜ ጥቅምት ስምንት 2018 ዓመተ ምሕረት እዚህ ኩሪፍቱ ሪዞርት አፍሪካን ያያ ቪሌጅ እንገናኝ። ስለዚህ አሁን የፊታችን ቅዳሜ ጥቅምት ስምንት 2018 ዓመተ ምሕረት በኩሪፍቱ ሪዞርት አፍሪካን ያያ ቪሌጅ የሚካሄደው የሚስ ኢንተርናሽናል ኢትዮጵያ ውድድር ላይ ሁላችሁም ተጋብዛችኋል። ለተወዳዳሪዎች ደግሞ መልካም እድል። አመሰግናለሁ። ሰላም፣ ፍሬዞድ ሰለሞን ይባላለሁ። የሚስ ኢንተርናሽናል ኢትዮጵያ ቁንጅና ውድድር የ2011 አሸናፊና ጃፓን ቶኪዮ በተደረገው ቁንጅና ውድድር ላይ ለኢትዮጵያን ወክዬ የተሳተፍኩኝ እንዲሁም የዚህ የሚስ ኢንተርናሽናል ኢትዮጵያ ቁንጅና ውድድር ላይሰንስ ሆልደር የሆነው የሱፐርኖቫ ሜካፕና ሞዴሊንግ አካዳሚ መስራችና ባለቤት ነኝ። የዚህ አመት ይህ ሚስ ኢንተርናሽናል ኢትዮጵያ ቁንጅና ውድድር ሱፐርኖቫ ሜካፕና ሞዴሊንግ አካዳሚ ከሲግናል ማርኬቲንግና ኢቨንት ኦርጋናይዚንግ ጋር አንድ ላይ በመሆን አብረን ይዘነው የመጣ ነው፣ ማለት ነው። የዚህ አመት ቁንጅና ውድድር ከባለፈው አመት ለየት የሚያደርገው በአይነቱ ከፕሪፓሬሽን ከዝግጅት ጀምሮ ተወዳዳሪዎች ሰሌክት ያደረግንበት መንገድ ባለፈው አመት በዳኝነት ብቻ ነበር። በአሁኑ አመት ደግሞ ህዝብ ድምጽ እየሰጠ የሚፈልጋቸውን እንዲያሸንፉ የሚፈልጋቸውን ሶሻል ሚዲያ ላይ ተከታትሎ ይቺ ልጅ ማሸነፍ ብቃት አላት ብሎ ያሰባቸውን ፐብሊክ ቮት ድምጽ የተሰጠበት ውድድር ነበር፣ ማለት ነው። ከዛ ባለፈ ተወዳዳሪዎች በጣም ፍቅር የነበራቸው እህት ማማችነታቸው፣ መደጋግፋቸው፣ ደስተኝነታቸው በአጠቃላይ ውድድሩ ላይ የነበራቸው የተለየ ነበር። ከባለፈው ዓመት በይበልጥ ማለት ነው። ብዙ ጊዜ ትሬን በማድረግ በመለማመድ አብረውን ቆይተዋል። ሱፐርኖቫ ሜካፕና ሞዴሊንግ አካዳሚ ከክራውን ኦፍ ጣይቱ ጋር አንድ ላይ በመሆን የተለያዩ ልምምዶችን እየሰጠናቸው አብረውን ረጅም ጊዜ ቆይተው ለዚህ ቀን በቅተዋል ማለት ነው። ከዚህኛው ውድድር ላይ ደግሞ ከባለፈው ዓመት ይበልጥ የተለያዩ ዓለም አቀፍ ፕሮግራሙ ላይ መታደም የሚፈልጉ ሚዲያዎችም አጋሮችም ዲፕሎማቶችም የሚገኙበት ውድድር ነው። ይሄ በይበልጥ ለየት ያለ እንዲሆን አድርጎታል ማለት ነው። 2018 ጥቅምት 8 ቀን የሚደረገው ኩሪፍቱ ሪዞርት አፍሪካ ቪሌጅ የሚደረገው ቁንጅና ውድድር ላይ ስምንት ሰዓት እንገናኝ። ሁላቸውንም 21ዱም ተወዳዳሪዎች መልካም እድል እመኝላቸዋለሁ። አመሰግናለሁ።